እንደ አጠቃላይ ህጉ ስለ አዎንታዊ ድጋፍን አስመልክቶ ያለ ህግ ብቻ ሳይሆን ሌሎች ህጎች አፈጻጸማቸው ችግር አለበት። ስለዚህ የአፈጻጸም ችግሮቻችን እንደው ልንፈታ የሚገባው እንጂ ህጉ ላይ አይደለም። ለምሳሌ ፍርደ ገምዳይነት የጾት ስርዓት ጾታ ፍርደ ገምዳይነት ያልኩት አሁንም ቢሆን ያልተቀረፉ አስተሳሰቦች መኖራቸው ለህጉ ስኬታማ እንዳይሆን፣ ለሴት ልጅ ይህ ይገባታል፣ ወንድ ልጅ በተፈጥሮ መሪ ነው ብሎ ማሰብ፣ ቅድም የተናገርኩት ያንን አስተሳሰባችንን አሁንም መቅረፍ ያስፈልገናል። እንደ እንደያውዱ አለመተግበር ሌላው ችግራችን ነው። እንደያውዱ አለመተግበር ለምሳሌ አዲስ አበባ ላይ የስርዓተ ጾታ መብት ተጠቃሚነት ክፍተት በሌለበት ቦታ ዘመድ አዝማድ ለማስገባት ሲታሰብ ስለታሰበና ስለተፈለገ ብቻ ያችን ክፍተት ተጠቅሞ ችግር የሌለበት ቦታ ላይና ጊዜ ላይ ለመጠቀም መሞከር ችግር እያመጣብን ነው። አሁን ሌላ ነገር ለመፈለግ አይደለም መባዘን ያለብን። ህጉ መሰረታዊ ችግር የለበትም። አተገባበሩ ነው መሰረታዊ ችግር ያለበት፣ አመለካከታችን ነው መሰረታዊ ችግር ያለበት። ያንን ህግ በምንተገብርበት ሁኔታ ማስተካከል ያለብን ነው።